ምዕራቡን ዓለም ያንቀጠቀጠው የፑቲን ተአምራዊው አዲሱ መሳሪያ። ምዕራባውያንን ያሳሰበው የፑቲን ምስጢራዊ የጥቃት መሳሪያ ይፋ ሆኗል። ይህ የምዕራባውያንን የቴክኖሎጂ ልህቀት ሊያውድምና ከዘመናት ወደ ኋላ ሊያስቀራቸው ይችላል የተባለለት ጥቃት በሩሲያ ሊፈጸም ይችላል የሚል ታላቅ ስጋት ተፈጥሯል። ሩሲያና ኔቶ፣ ሩሲያና ምዕራባውያን ዓለም ያፋጠጠው አደገኛው የጦር ጉሰማም ቀጥሏል። ይህ እጅግ ሚስጥራዊና አደገኛ የተባለው ጥቃትን ለመሰንዘር ተዘጋጅታለችም ተብለዋል። ይህ አደገኛና ሚስጥራዊ መሳሪያ ምንድን ነው?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 እስከ ፕሮግራማችን ፍጻሜ አብራችሁ እንዲቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሸጋግራችሁ። ለዓመታት በጥርጣሬና በውጥረት ውስጥ የቆየው የፑቲንና የምዕራቢያኑ ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭት እንዳይገባ ስጋት ከተፈጠረ ሶስት ዓመት ሆኖታል። በ2014 ዓ.ም ሩሲያ 200 ሺህ ወታደሮቿን አዝምታ ዩክሬንን ስትወር ምዕራባውያን ላይ ስጋት በመፈጠሩ በአንድነት ሆነው ዩክሬንን በቢሊዮኖች የሚቆጠሩ ገንዘቦችን አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብተዋል። በሦስት ዓመታት ውስጥ በተካሄደው ጦርነት እስካሁን ከዩክሬንና ከሩሲያ በኩል አንድ ሚሊዮን ያህል ሰዎች ሞተዋል ወይም ቆስለዋል ይባላል። ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦርነት ባሻገር ከምዕራባውያን ጋር በሌላ ግንባር የአሻጥር ጦርነት እያደረገች ነው ሲል የሰሜን አትላንቲክ ጦር ቃል ኪዳን አጋሮች ማኅበር ኔቶ ያምናል። ኔቶ ድብልቅ ጦርነት ሃይብሪድ ዋርፌር በሚል የሰየመው የሩሲያን ጥቃት ዋነኛው ኢላማ ያደረገው የምዕራቢያን ሀገራት ሲሆን፣ አዳጋች ነው። ለእንዲ ያለው ጥቃት በዋነኝነት ተጋላጭ የሆኑት በጥቁሩ የባህር ወረር ላይ የተዘረጉት የኃይል የኢንተርኔትና መሰል ግዙፍ ወሳኝ የማስተላለፊያ ቱቦዎችና ገመዶች ናቸው። በሮያል ዩናይትድ ስቴትስ ሰርቪስ ኢንስቲትዩት ሩሲ ከባህር በላይ የሚዘረጉ የኃይል መስመሮች ከፍተኛ ተመራማሪ የሆኑት ዶክተር ሲድሃርት ካውሻል ወደ ባህር ጠልቀው የሚገቡ ሰርጓጅ መርከቦች ኬብሎችን በጥልቀት ሊቆርጡ ይችላሉ። ይህም ጥገናውን አስቸጋሪ ያደርገዋል፣ የመረጃ ምዝበራም ሊፈጸም እንደሚችል ያመላክታሉ። እነዚህ በባህር ወለል ላይ ተዘርግተው መረጃና ኤሌክትሪክን በአገራት መካከል የሚያስተላልፉ ገመዶች ለአውሮፓ አገራት እንደ ወሳኝ የደም ስር የሚቆጠሩ ናቸው። ባለፉት ወራት በባላስቲክ ባህር ስር በተዘረጉ ገመዶች ላይ በተደጋጋሚ የመቆረጥ አደጋ አጋጥሟል። ክስተቱም በድንገት የተከሰተ አደጋ ሳይሆን ወሳኝ በሆኑ መሰረተ ልማቶች ላይ የሚፈጸም አሻጥር አካል ነው ተብሎ ይታመናል። ባለፈው ዳር በባላስቲክ ባህር ስር ከጀርመን ወደ ፊንላንድ እንዲሁም ከስዊድን ወደ ሊቱዌኒያ የተዘረጉ የፋይበር ኦፕቲክስ ኬብሎች ላይ የመቆጠር አሻጥር እንደተፈጸመባቸው ጀርመን አመልክታለችም። በዚሁም ወር መጨረሻ ላይ የፊንላንድ የባህር ዘረፋ ጠባቂዎች በፊንላንድና በኢስቶኒያ መካከል የተዘረጋ መስመር ቆርጠዋል ብለው የጠረጠሯት የሩሲያ ነዳጫን መርከብ በቁጥጥር ስር አውለው ነበርም። የድብቅ ጦርነት ሌላኛው ምሳሌ ነው የተባለው እና የሚጠረጠሩ ጥቃቶች ደግሞ ባለፈው የአውሮፓና ከዚህ የአሻጥር ድርጊቶች ጀርባ የለውበትም በማለት ብታስተባብልም ስዊድን እና ቼክ ሪፐብሊክን ጨምሮ በአውሮፓ አባል ሀገራት ውስጥ የሚገኙ መጋዘኖች እና የባቡር ትስስር መስመሮች ላይ በተፈጸሙ ጥቃቶች ትጠረጠራለች። እነዚህ ክስተቶች አንዳንድ ምዕራባውያን መንግስታት የሩሲያ ወታደራዊ ደህንነት ተቋም ዩክሬንን በሚረዱ አገራት ላይ ሚስጢራዊ የጥቃት ዘመቻ ሳይከፍት አይቀርም ብለው እንደሚያምኑ ይናገራሉ። በሮያል ዩናይትድ ሰርቪስ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ሲድሃርት ካውሻል እንደሚሉት በባህር ላይ ለግዳጅ የሚሰማራ የሩሲያ ወታደራዊ መዋቅር በተለያዩ ደረጃዎች የተከፋፈለና ሚናውም የተለያየ ነው። ጥልቅ ባልሆኑ የውሃ ክፍሎች ላይ ለሚካሄዱ ተልእኮዎች ስፔስ ናትስ ወይም ልዩ ኃይል፣ የወታደራዊ ደህንነት ክፍልና የሩሲያ ባህር ኃይል ኃላፊነቱን ይወስዳሉ። ነገር ግን በጥልቅ የውቅያኖስ ክፍሎች ውስጥ መረጃን በመሰብሰብ አሻጥሮችን ይፈጽማል የሚባለው በቀጥታ ለፕሬዝደንት ፑቲን እና ለመከላከያ ሚኒስትሩ ተጠሪ የሆነው የጥልቅ ባህር ምርምር ዋና መስሪያ ቤት የተባለው ክፍል ነው ይላሉ። ይህ ክፍል መርከቦችን በመጠቀም በባህር ውስጥ የተዘረጉ ገመዶችን እና ከንፋስ የኤሌክትሪክ ማመንጫዎች በየትኛዎቹም የባህር ደረጃዎች ላይ የሚገኙ መረጃዎችን ይሰበስባል። እንዲሁም በጥልቅ ባህር ውስጥ የሚካሄዱ ተልእኮዎችን፣ ግዙፍ የባለስቲክና የክሩዝ ሚሳይል ተሸካሚ ሰርጓጅ መርከቦችን ጥቅም ላይ ያውላል። ተመራማሪውም ጨምሮ ሩሲያ በሺዎች ሜትር ጥልቀት ከባህር ወረን ላይ አስፈላጊውን ተግባር ሊፈጽሙ የሚችሉ እጅግ ዘመናዊ ሰርጓጅ መርከቦችና የሰለጠኑ የባህር ኃይል መኮንኖች እንዳላት አመልክተዋል። ጥልቅ በሆነው የውቅያኖስ ክፍል ውስጥ እንደተቀመጠ ወይም ጠላቂ መርከቦች ምንም እያከናወኑ እንደሆነ ማወቅ ለአሜሪካ ባህር ኃይል እንኳን በእጅጉ አዳጋች ሆኖበታል። በቻታም ሃውስ የሩሲያ ጉዳዮች ባለሙያ የሆኑት ኪር ጊልስ ይህ ከባህር ወለል ላይ የተዘረጉ ገመዶች ላይ የሚፈጸመው አሻጥር መታየት ያለበት እንደ ተናጠል የአጋጣሚ ክስተቶች ሳይሆን ሩሲያ የግንኙነት መስመርቶችንና ወሳኝ መሰረተ ልማቶችን ኢላማ አድርጋ የምትፈጽመው ሁሉን አቀፍ ጥቃት አካል ሆኖ ነው ይላሉ። ሩሲያ ከባህር ስር የተዘረጉ ኬብሎችንና የግንኙነት መስመሮች ላይ ትኩረት ያደረገችው የመረጃ የበላይነትን ለማረጋገጥ እንዲሁም የመረጃ ልውውጥን ለማደናቀፍ በማለም ነው። በመሆኑም የጥቃቱ ኢላማ በርካታ ሀገራትን ማድረጉም ገልጿል። ተደጋጋሚ የባህር ስር ገመዶች መሠረታዊ ልማት መቁረጥ ያጋጠማቸው የፊንላንድ ባለሥልጣናት ለአሻጥሩ ሩሲያን በመጠርጠር ብቸኛ አያደረጉም። ባለፈው ዳር ያንታር የተባለችው የሩሲያ የቅኝ መርከብ የዩናይትድ ኪንግደም ወሳኝ የባህር ስር መሠረተ ልማት በተዘረጋበት አካባቢ ስትቀዝብ መታየቷን የአገሪቱ መከላከያ ሚኒስተር ጆን ሄኒል ተናግረዋል። ባለፈው ጥር ወር ደግሞ መርከቧ ተመሳሳይ ቅኝት ማድረጓ የብሪታንያ ባህር ኃይል ሪፖርት አድርጓል። የመከላከያ መስሪያ ቤቱም መርከቧ የደህንነት መረጃን እየሰበሰበችና ና የዩናይትድ ኪንግደም የባህር ስር መሠረተ ልማትን አቀማመጥ ለመለየት ጥቅም ላይ መኋሏንም አመላክቷል። የመከላከያ ሚኒስትሩ ይህ ድርጊት እየጨመረ የመጣው የሩሲያ ትንኮሳ ሌላኛው ማሳያ ነው ብለዋል። ለንደን የሚገኘው የሩሲያ ኤምባሲ የቅኝት መርከቧን በተመለከተ በዩናይትድ ኪንግደም በኩል እየቀረበ ያለውን ክስ ሙሉ በሙሉ መሰረተ ቢስ በማለት ወድቅ አድርገቷል። ጨምሮም በባልቲክና ሰሜን ባህር ቀጠና ያለው ውጥረት የበለጠ እንዲባባስ ለማድረግ ዩናይትድ ኪንግደምና አጋሮቿ በኩል እየጨመረ የመጣ ጸረ ሩሲያ አመለካከት ውጤት ነው ሲል ከሷል። ደራሲና በሩሲያ ጉዳዮች ላይ ባለሙያ የሆኑት ኤድዋርድ ሉካስ እንደሚሉት ሩሲያውያን ምናልባትም እስካሁን ከውሃ በታች የተዘረጉ ኬብሎችና የኃይል መተላለፊያ ቱቦዎች ላይ ጥቃት እንዲፈጸሙ የሚሰጣቸውን ትዕዛዝ እየተባበቁ የሚገኙ የባህር ውስጥ ድሮኖቻቸውን በባህር ወለል ላይ ቦታ ቦታ ሲይዘው ሊሆን ይችላል። የቅኝት መርከባቸውን የአንታር በባህር ወለል ላይ ለዓመታት ምን ስትሰራ እንደቆየች የሚያውቅ ፈጣሪ ብቻ ነው በማለት ስጋታቸውን ይገልጻሉ። በዓለም ዙሪያ ከባህር ስር ያሉ ኬብሎችና ቱቦዎች ከንቱ በሆነ መተማመን ላይ በመመስረት የተዘረጉ ናቸው የሚሉት ሉካስ እነዚህ መሠረተ ልማቶች የተቀናቃኝ ሀገር ኢላማ ሊሆኑ ይችላሉ ብለን ፈጽሞ አስበን አናውቅም፣ የቸልተኝነታችን ውጤት አሁን እያየነው ነው ብለዋል። ይህንን በሩሲያ በኩል እየተፈጸመ እና ወደፊትም እየከፋ ሊሄድ ይችላል የሚሉትን በባህር ስር የተዘረጉ መሠረተ ልማቶችን የመጉዳት ጥቃት ለማስቆም ሊያስከፍል የሚችለው ዋጋ በእነሱም ለሩሲያውያንም ጭምር ከባድ መሆኑን በማሳየት ከድርጊታቸው እንዲቆጠቡ ማድረግ ብቸኛው አማራጭ ነው ይላሉ። ምንም እንኳን ሩሲያ በባህር ስር የተዘረጉ መሠረተ ልማቶች ላይ በተደጋጋሚ በተከሰቱ ጥቃቶች ውስጥ እጇ እንደሌለበት ብትገልጽም፣ ከቢሎቹና ቱቦቹ ካሉበት ቦታ አንጻር በአካል ጥበቃ ማድረግ አስቸጋሪ ነው። የተፈጸሙ ያሉ ጥቃቶች የሚያመለክተው የማንቂያ ደውል ነው ብለዋል። ከቅርብ ዓመታት ወዲህ ተግባራዊ የሆነው የሩሲያ ድብልቅ ጦርነት ዘዴ በርካታ ልምድ እንድታገኝ አድርጓታል። በዚህም የጥቃቱን ተጽዕኖ ኢላማ የሆኑ አገራት ምላሽ፣ በክስተቱ ላይ ምርመራ የማድረግ ብቃትና ከተያያዥ ጉዳዮች አንጻር ብዙ ትምህርት እንደተገኘበት ባለሙያዎች ይናገራሉ። በጥልቅ ባር ውስጥ ከሚፈጸም ተልኮዎች አንጻር ሩሲያ ያዳበረችው ልምድ ጦርነት በሚከሰትበት ጊዜ ተጨማሪ የጥቃት አማራጮችን እንድትለይ አስችሏታል። ይሆናል ተብሎ የማይታሰብ ጦርነት ቢከሰት ሩሲያ በአውሮፓ ምጣኔ ሀብት ላይ እና በህዝቡ ዕለት ተዕለት ህይወት ላይ ከባድ ጉዳትን የሚያደርስ አቅም እንዳገኘች ይታሰባል። በዚህም ጉዳቱ ከባህር ስር ባሉ መሠረተ ልማቶች ብቻ የሚወሰን ሳይሆን መጠነ ሰፊ ቀውስን ሊያስከትል መቻሉ በቻተም ሃውስ የሩሲያ ባለሙያ የሆኑት ኪር ጌልስ በመጥቀስ ሩሲያ ልትደርስባቸው የምትችላቸውን ሁሉ ርቀቶች በሙሉ ልትጓዝ ያስችላታል ይላሉ። ይህም በቅጥረኞች አማካኝነት የሚፈጸሙ ጥቃቶች፣ የመረጃ መረብ ጥቃቶች፣ የበይነ መረብ አደገኛ ቫይረሶች በስፋት መሰራጨት፣ ተቀጣጣይ ነገሮችን ወደ አየር መንገዶች ማስገባት እንዲሁም ጦርነት በሌለበት በሌለበትና ምንም አይነት ማስጠንቀቂያ ሳይኖር ከሺዎች ኪሎ ሜትር ርቀት ላይ የሚፈጸም የሚሳይል ጥቃትን ጭምር ሊያጋጥም ይችላሉ ብሏል። ነገር ግን በዚህ ከባህር ወለል ላይ የተዘረጉት ወሳኝ ኬብሎች ላይ የሚፈጸም አሻጥር ለመከላከል ምዕራባውያን የሚያደርጉት ጥረት በቭላዲሚር ፑቲን ከምትመራው ሩሲያ ጋር የሚያደርጉ ፍልሚያ ውስጥ አንደኛው ግንባር ነው። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ እንዲሁም የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘን ላችሁ እንቀርባለን። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን